ይሁላችሁ ወንጀሎቻችሁ ትላንትናችሁን እያያችሁ ዛሬ ላይ አላህ ዘንድ የተሻለ ሰው ለመሆን ከአላህ ጋር በጣም አሪፍ ግንኙነት ለማድረግ ትላንታችሁ ይዟችሁ ከሆነ ብዙ ሰው እየኖረው ያለው ህይወት ነው። ያ አያግዳችሁም። ትላንታችሁ ከአላህ ጋር ያላችሁን የዛሬውን ግንኙነት አያግዳችሁ ሁላችንም አላህ ስትሮን ነው እንጂ ትላንታችን የተበላሸ ነው፣ ዛሬያችንን ግን የተሻለ ለማድረግ ነው እየጣረን ያለ ነው። በዛ ውስጥ ነው እስልምናችሁ ነው የምትኖሩት። በጣም ከዛ ደግሞ እንደዚህ ሆናችሁ ማለት አንዋር ሸክል ውኋላ በቃ ይሄ ሆነህ አለባበስህ እንደዚሁ ነው አሪፍ ሰው ሆነህ ምናምን አላህ ዘንድ የተሻልክ ሰው ሆነህ መገኘት ትችላለህ። ግዴታ የሆነ ጀለቢያ ለብሰህ ጥምጣም ለብሰህ ምናምን አንገትህን አቀርቅረህ ምናምን ያ አይደለም። በቃ አንተነትህን ተሰጥቶ የተለያየ ቀለም አድርጋለህ አንተነትህን ተሰጥቶ አኒስነትህን ይዘህ አላህ ዘንድ የተሻልክ ሰው መሆን ትችላለህ። ገባህ አባባልህ በቃ ከጓደኞችህ ጋር ችል እያደርክ ምንም ምንም ሳትቀይር። ለዚህ ነው አላህ ሱብሓነሁ ታ ወደ ቀልቦቻችሁ ነው የሚመለከተው አላህ ገባህ። ያቺን ቀልብ ብቻ ለማስተካከል ሞክር ነው